የቲናን እና የፍቅርን ሴራ እንግዲህ ሴራ ሴራው አሹን አሳስተውት ነበር። እሱ ምንድን ነው ሰው ያበረራቸው አስመሰለው በሩን ከፍተህ ሲቆረቁር መታው ብለው እንግዲህ የፍቅር እናት ተውጭ ስመጣ እሱም ደግሞ ቲናን እና ፍቅር ያሉትን ሰምቶ በሩ ሲቆረቁር ድንገግ ወጥቶ እንግዲህ በዱላ ነበር ጭንቅላቷን ብሎ ያላት መሮነ የፍቅር እናት እና የፍቅር እናት አንተ ጉዳይችን ምደግነቱ ከትልቅ አደጋ ተርፏል አሹ ማለት ነው። እሱም ደግሞ እንግዲህ ከአሹ በጣም ትልቅ ችግር ውስጥ ገብቶ ነበር። ነገር ግን ከችግሩ ደግሞ ሩታ አድነዋለች ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናቸው? ከኔ ሁሉ ሰላም አልሐምዱሊላህ ረቢል አለሚን። በያላችሁ ሰላማችሁ ዝት ይበል። ለቻናሉ ሰሆነ ሰብስክራይብ እያደረጋችሁ ቤተሰብ ሆነው አሹ እንግዲህ በቀደም ደህና ተስማምቶ ቤት ስረው ተመለሰ፣ በኋላ ደስታውን ሲያጣጥም ቴናና ፍቅር በጣም ትልቅ አደጋ ውስጥ ጨምረውት ነበር ማለት ነው። ተመካክረው እንግዲህ ይህን እንግዲህ ያመጣችው ቴና ናት ማለት ነው። ከዛ ቤት እንዲለቅ ትፈልጋለች ማለት ነው ቴና። ያው አሹ እንግዲህ የአዴ ወንድም ስለሆነ እንዱም ብቻ አይዋደድም። እዛ ቤት ስትመጣ በሰላም ስለማይቀበላት ማለት ነው ያው አዴና ዴ ለመለያ ስለምትሞክር እህቱ ስለሆነ አዴ እንግዲህ አሹን አትወድብም ማለት ነው። እንግዲህ ቴና ሴራ ሴሮችበት ፍቅር ከውጭ ሰው እንደሚያባረረን አድርገን ገብተን እየሮጥን ከዚያም በኋላ ወጥቶ እሱ እንዲመታል ነበር ያለችው ግን ሁሉ ያደረገችው ና የፍቅርና ስመጣ አይታት እንግዲህ ይህም ጉ አደጋ እንዲያደርስባቸው ነበር ማለት ነው። እና ፍቅር ደግሞ እሽ ብላ ተስማምታ ገባቸው ነው። ድንገት ሲገቡ እንግዲህ እየተሯሯጡ ገብተው መሆናቸው ስላቸው የሆነ ሰው እየተከታተለ ነው ብለው ነበር ያሉት ማለት ነው። እሱ ደግሞ ማን ነው እንግዲህ እነሱ የሚከታተለው ብሎ ሀይር ሰራሁ ብሎ በሩ ወደሆኑ ሲቆረቆር በሩን ከፍቶ እንግዲህ ያ የሚከታተላቸው ሰው ነው ብሎ ነበር ድንገት ዱላውን እንግዲህ ጭንቅላቷን ብሎ ያላት የፍቅርን አልነበረች በሚ የቆረቆረችው ማለት ነው። ይህን እንግዲህ ቴና አውቃ ነው እንደዚያ ያደረገችው እሱን አደጋ ውስጥ ለመጨመር ማለት ነው። እና ይህን ሲመካከሩ እንግዲህ ትሩታ ታውቃለች ማለት ነው። እና ያው በጊዜው ምስክር ካለላ አስቸጋሪ ነው ለምንሰራው ነገር እና ርዚፍ ሚወስድ ሰው ከባድ ነው ና

ቴና መታ እንግዲህ ያለውን ነገር ስትል ለተናገረች ችሎታ ተናገረች ማለት ነው። ያን ሁሉ ደረሰችበት እንግዲህ የፍቅር እናት ማለት ነው። ፍቅርም ደግሞ እናቴ መምጣቷን ታውቂ ነበሩ ወይ እናቴ እየመጣች ሳላይተሽ ነው ወይ እንደዛ ሀርጋርሽ ብለው ራስ በራሳቸው ተማመኑ ማለት ነው። ውርደታቸው ራስ በራሳቸው አወጡ ማለት ነው። ፍቅርና ቴና ማለት ነው። ከዚያም እንግዲህ ሮታ ሁሉ ነገር ለፍቅር ናስታስረዳት አመለች። አሹም ሄዶ ይቅርታ ጠይቃት አንተ አላጠፋም ዘርሸበታል ሁሉንም አለች ማለት ነው። አሹ እንግዲህ ከዚህ በኋላ ነጻ ወጣ ማለት ነው። በስተመጨረሻ እንግዲህ ቴና እዛ ቤት እየተመላለሰች ዝም ብላ ነው ደብ እንፈልገው በልድያ ያሳባ ልድያ ከቤት ከወጣች ዘመን እሷ ግን ልድያ እያለች ደብ እያለች ተመሳመታ እንግዲህ ለምንድን ነው የሚመጣው እንደዚ ሰርተሽ ነው ተመልሽ ብሎ ሲያስጨነቃት፣ አሹ የፍቅር እናት ደግሞ እዚህ ቤት የምትመላለሽበት ነው ምንድን ነው ችግሩ? ሌዲያ የለችም አንቺ ምን ፋልቅሽ ነው ትመላለሽ? ስትላት፣ አንቺ ልጠይቅሽ ነው አንቺ ና ደቨ ናችሁ ያላችሁ ይመናል ምናም ብላ ስትል፣ ከአሁን በኋላ ምንም ነገር እንዳትመላለሽ እዚህ ቤት ዝር እንዳትይ ብላ አስጠንቅቃ ሰጠቻት ማለት ነው። እንግዲህ ደቨ እንድና አደይ ደግሞ ከሌሊ ቤት ተገናኝተው አዴ እንግዲህ ለጊዜው ተማለሽ በትላትም የፍቅርና አል ተመለሰች። ከሌዲን ጋር የስራ ለመጀመር አስበዋል። ነገር ግን እስከዚያም ደሞ ስራ መግባት አለብኝ እያለች ከራሷ ጋር የተመከረች ነው ማለት ነውና ቅምጥል ደግሞ እንግዲህ በጣም አስከፍቷታል ኪንጎ ማለት ነው። ያው ፍቅር አስቸጋሪ ነው። ካዴጋ እንዳልቆረጠለት ሲያወራ እንግዲህ ሰምታ በጣም ከፍቷት አለ እንደማይወድ ያተራታ

ዴቭ እና እንግዲህ አዴይ ዴቭ አንድ ላይ እንድኖሩ ይፈልጋል። ነገር ግን አዴይ ደግሞ ከንጋባ አንኖርም ቤተሰብ ሳናስታውቅ ብላ ጠማበት። አዴ ማን እሷ ትክክልና ታው። ቤተሰብ ሳያቅ ለምንድነው ትታራለን? ቤተሰብ ሳያቅና ጎበዝ ናት አዴይ፣ በዙ ጠንክሪ። እናም እንግዲህ ሩታ ደግሞ ለከሌሊጋ ሄድ ያለውን ነገር አዴይ ና ዴቭ ወደ ውጭ እንደወጡ ሩታ ስትናገር ማናት ስትናገር ሰምታ ከዛ መታ እንግዲህ ለፍቅርናት ከአደይ እና ዴቭ እንድላይ እንደሆኑ ስትናገርና እንድታቆም ነገሩን አደይ ሰራተኛ ስለሆነች የዴቭ ቤተሰቦች እንደማይቀበሉ እየነገረች ነበር ላሹ ማለት ነው። በዛ ላይ እንግዲህ ያለውን ነገር ነግራት ቤዛ እንግዲህ ከቤት አልመጣችም። ቤዛን እንደውላ እንድትመጪ ብላ ለውላት የፍቅር እናት ፍቅር ደግሞ እዚህ በመልሳት መጣን። የዛ ሰው ስራት ነው እንጂ ተሰራ አይደለም። ስራት በጣም ደስ ማለት ነው እንደዛ አድርጋ ብላ በጣም ይዛባታለች የፍቅር እናት ማን ነው። በስተ መጨረሻም እንግዲህ ደቭና አደይ መንገድ ላይ ወቅት አደረጉ በኋላ አብረው ቁጭ ብሎ ሳለ እንግዲህ እንደ ላይ እያስጠነቀቀችው እያፈረች ነበር። እንግዲህ አደይ ማለት ነው ትጨነቃለች። የፍቅር እናት ቢመጡ እያለች እየተጨነቀች ነበርና ነጻነት የላትም። አዴ ዴቤ ዞች ከዚያም በኋላ እንግዲህ ድንገት ነበር እንግዲህ ዴቭ እና አዴ አንድ ላይ ቁጭ ብለው በሚኖሩበት ሰዓት የፍቅር እናት ትደርሳባቸዋለች ማለት ነው። አሁን እንኳ እንግዲህ ይታወቃል ማለት ከዚህ የበለጠ ብዙ ጊዜ አመለጡ፣ ብዙ ጊዜ ሸወዱ። አሁን ላይ እንግዲህ ሜዳ ላይ ነው እንግዲህ ያገኘቻቸው አንድ ላይ ሆነው ያው አዴም ከለዚህ ስለወጣች ማለት ነው። እሱም ደግሞ ችግር አለብኝ እያለ ነበር ጉዳይ አለብኝ እያለ ነበር ከቤት የሚወጣው ማለት ነው ዴቭ እንግዲህ። የፍቅር እናት ደርሳባቸዋል። የአዴና የዴቭ ግንኙነት መታወቅ አለበት ከዚህ በላይ ግዴታም እንግዲህ። አሁን ምን ይመልሳሉ? እና ይታወቃሉ እንላለን። አዴና ዴቭ ይለያዩ እንላለን። ወደፊት እንግዲህ